አሰላሙ አሌይኩም ረህመቱላሂ ወበረካቱሁ። ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከነ አልሐምዱሊላሂ ረቢል አለሚን ዛሬ እንግዲህ እንደምታዩት የሁላችሁ ወንዝ መጥቼ ልብስ እያጠብኩኝ ነው። ብቻ አልሐምዱሊላህ። ያው እንደነገርኳችሁ መብራት ጠፍተዋል። መብራት ሲጠፋ ደግሞ እኛ ጋር ውሃውም አብሮ ይሄዳል። ለምን በውሃ ስለሆነ በእንትን በመብራት ነው የሚገፋው ማለት ነው ከታች ወደ ላይ ስለሆነ ውሃው የሚመጣው ከቡርቃ ወደ እኛ ጋር ስለሆነ የሚመጣው ከዚህ ማለት ነው። እና በቃ በጣም ከባድ ነው። መብራት ሲጠፋ አብሮ ነው የሚጠፋው። እስካሁን ድረስ ውሃ የለንም። ወላሂ የልጆቹ ልብስ በቃ አንድ የሚለበስ አንድ የተረፈ እንኳን የላቸውም። እና በዛ ምክንያት እስኪ ወንዝ እንሂድ ብለን መጣን። ላችኋለሁኝ የዛሬ ውሎ እንግዲህ ይህንን ይመስል ነበረ። ያው ልጄ ጋና የመጣሁትና እያጣጠብን ነው እላችዋለሁኝ። እና ከባድ ነው ያው በድርቅ ወንዝ መሄድ ምናምን፣ ወላ ንትኑ አረንጓዴ ነገር ምናምን ሰርቶበታል፣ እንደምታዩት ውሃው ማለት ነው ታበላሽቷል። ያው ከመጣት ይሻላል በሚል ነው ሰብስበን የመጣ ነው የተወሰነ ማለት ነው። ለጊዜው ምናልባት እስኪ መብራት ቢመጣ ምናልባት እንትን ቢመጣ ውሃም ቢመጣልን በሚል በተስፋ እንጠብቃለን። እንግዲህ እና ቡርቃ እስኪ በዚሁ አጋጣሚ ህይወት ይችን ትመስላለች። በጣም ነው የምታምረው። እኔ ቡርቃ ሲሉኝ በጣም ነው ደስ የሚለኝ። በነገራችን ላይ ሁሉ ነገር ደስ ይላል። የሚገርመው ነገር እዚህ የምናጥበው እዚህ ፏፏቴው ጋ ነው። ሌላ ደግሞ እዚች ጋር ላሳያቸው ምንጭ አለች። ትንሽዬ ምንጭ የምትፈልቀው ውሃ ናት። አቀዛቀዛው ብታዩም ልበላችሁ በጣም ነው የምትጣፍጠው ውሃይቱ። እዩት እንዴት እንደምታምር በዛ ላይ በጣም ነው የምትቀዘቅዘው። እና ይችን ፎት እያልን ልብሳችንን እናጣጥባለን እላችኋለሁኝ ወዶችዬ። ያው ልብስ አጠባ ነው። አንዲት መዘብሰፊያ ይዘን መተናል። ምክንያቱም ያው ማጠቢያ ምናምን እንደዚህ ወደ ዳር ወጣ ብላችሁ ከወንዙ ካልሆነ በስተቀር ውስጥ ላይ ለማጠብ በጣም ያስቸግራል። ግንብ ነገር ምናምን እንደዚህ የለም፣ ድንጋይ አለ። ያው የተወሰኑ ሰዎችም ምናምን ስለሚኖሩ እንደዚህ እያደረግን በመዘብሰፊያ ከዳር እናጥባለን። ከዛ ውስጥ ገብተን ለውሃ ማሰብ የለም ያልቃል ማለት የለም። ወራጅ ና በቃ እንደፈለጋችሁ ደጋግማችሁ ማለቅለቅ፣ ማንቸፍቸፍ። እስኪ ማን ነው የሚያስታውስ ወንዝ ሄዳችሁ ታጥቦላ ይስ ከስደት መልስ ማለት ነው። የመጀመሪያ ጊዜ ነው እኔ ወንዝ መጥቼ እንደዚህ እያጠብኩኝ ማለት ነው። ያው ችግር ታውቃላችሁ፣ ምንም ነገር ያስደርጋችኋል። እና እንዴት ነው ትዝታ ያለባችሁ እስኪ በዚሁ አጋጣሚ ይኸውላችሁ እንግዲህ ወንዛ ጠባ ይሄንን ይመስላል። እና እኔ ደግሞ ብዙ ጊዜ ምጠይቁኝ ያላችሁ እኔ የወርጌሳ ልጅ ነኝ፣ መርሳም አይደለሁ ጫሌም አይደለሁ ብዙ ጊዜ እንደዛ ስለምትሉኝ ነውና የወርጌሳ ልጅ ነኝ። ወርጌሳ ባልወለድም ወርጌሳ ነው ያደግኩት ከህጻንነት ጀምሮ። የተወለድኩበት አገር ደግሞ በዛ በደቡብ ነው፣ ከአዲስ አበባ ወደዛ ማለት ነው እና በደቡብ ነው የተወለድኩት። ጋሞ ጎፋ የምትባል ካወቃችሁ እዛ ነበር የተወለድኩት። ያ ወሎ ወሎዬዎች ስለሆኑ ቤተሰቦቼ እዚሁ መጣሁኝ እና እዚሁ አደግኩኝ እላቸዋለሁ። እና ቡርቃ አሁን ለውርጌሳ የሚቀርበው ቡርቃ ነው። ጎሎ ነበረ ለውሃ ለማጠብ ጎሎ ደግሞ እንደምታውቁት የጦርነት ቀጠና ሆኗል። በጣም አስጊ ነው። ሲጀመር በየቀኑ ያው ሳይት ተኮስ ሳይት ተኩስ ስለማይሆን እዛ እያጠብኩኝ እንዳጋጣሚ ቢተኮስ በቃ እንዴት እንደምሮጥ አስባችሁታል? የአክስቴ ልጅ ነበረችና ከዚህ በፊት እንደዚህ ጎሎ ሂዳ እያጠበች ማለት ነው። ወላሂ በጣም ሲተኮስ በባዶ ጉሯ ራቁቱን ሁላ የሮጠ ሰው አለ የሚገርማችሁ ነገር ማለት ነው። እና በጣም ነው የሚያሳዝነው። እዛ ሄጄ እንደገና ደንግጬ ከምሮጥ ቡርቃ መጥቼ ያው መቼም ቢመጣም ቢተኮስም አይመታኝም ብዬ ተደላድዬ ወደ ቡና ውስጥ ራሱ ምናምን ይሸሻለሁኝ። እና የጎሎ ግን ጭረቻ ለጭረቻ ነው፣ ተኩስ ቢመጣም ምትሮጡትና ትንሽ ከባድ ነው እንጂ የሚቀርበን ጎሎ ነበረ። ያደግንበት፣ ስንንቦጫረቅ ያደግንበት ውሃ ነበር። በቃ እንደዚህ ግድብ እየሰራን ሁላ በጣም ነበር እንትን የምንለው ቻ አልሐምዱሊላህ። ሁሉ ነገር ልጅነት ትውስታ ነው የሚሆነው፣ አይመለስም እና አሁን ለጊዜው ቡርቃ መተን ልብሳችን እያጣጠብን ነው ላቸዋለሁ። ያው የልጅ ልብስ በጣም ከባድ ነው፣ በየሰዓቱ ነው የሚቀይሩት። ከዛ በቃ ውሃ ሲ ወላሂ ውሃ እንደ ውሀ ኒእማ የለም። መብራት መብራት ቢጠፋን ብታጡም ችግር የለውም ያው ለስልክ ቻርጀር ነው እንጂ ምናልባት ውሃ ከጠፋ ግን ወላሂ በጣም ከባድ ነው። እንደ ውሃ ትልቅ ነገር የለም በሕይወታችን ና ያው ልብሱ ምግብ የሚሰራበት የምንተጣጠብበት፣ አራ ስንቱ ወላሂ ለውዱ ራሱ ውሃ እየጠፋ ተቸግረናል። በመብራት ጋር ሲገናኝ ደግሞ በጣም ከባድ ነው። እናዎች አልሐምዱሊላ አላችኋለሁ ኝ ወዶችዬ፣ የዛሬ ውሎ ይሄንን ይመስል ነበረ። ያው እንደምትወዱትም እንደምታስታውሱም ተስፋ አደርጋለሁኝ። እስኪ ኮሜንት ላይ አስቀምጡልኝ። ከስደት ተመልሳችሁ ወንዝ ሂዳችሁ ልብስ አጥባችኋል አጥባችሁ ታውቃላችሁ? ብትመለሱስ? አሁን ካአሁን በኋላ ወንዝ ሂደን እናጥባል ብላችሁ ታስባላችሁ? ብቻ ይህን ኮሜንት ላይ አስተያየት ጻፉልኝ። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። በዚሁም እያስታወሳችሁ ማለት ነው ውዶችዬ፣ አላህ ሰላማችሁን ያብዛው። በቀጣይ ቪዲዮ ተመልሼ እመጣለሁ ኢንሻአላ። የውሃውንም ድምጽ ምናምን አስገባላችኋለሁ ኢንሻአላ። ፈታ በሉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።